ሰላም ጤና ለውድ ቻናል ቤተሰብ ተከታቶች የመንግስት ሰላም ጥሪ ሰብሰብ ብለው የተቀበሉ አሉ። በፋኖም፣ በሸኔ በሁለቱም ወገን እነዚህ ጉዳዮች የምንመለከት ይሆናል። አዲስ የሆናችሁ ሰብስክራይብ ቤተሰብ የሆናችሁ ደግሞ ላይክ በማርክ ትጀምር ዘንድ በአክብሮት እንጠይቃለን። እንዲሁም አስራአንደኛው የጣና ፎረም በባህር ዳር በዛሬው ዕለት ጀምሯን በደማቅ ሁኔታ የተካሄደ ነው። ሌላኛው የሕወሓትን ጉዳይ የምንዳስስ ይሆናል ማለት ነው። ወደ ቀዳሚያችን መረጃ ቀጥታ እናልፋለን። እርምጃ የተወሰደበት አለ፣ እሱን እናስቀድማለን። ደጋዳሞት ተብሎ በሚታወቀው በጎጃም የሻለቃ መሪ አንሙት የምንመለከተው ተሰናብቷል። መንግስት የሰላም አማራጭ ያልተቀበለ የመጨረሻ እጣ ፈንታው ይህ ነው። ለዚህ ደግሞ ሻለቃ መሪ አንሙት በተለይ በነ ልንገረው ስር ሆኖ የሚመራና የሚመራው ሻለቃ መንግስት ህግ የማስከበር ዘመቻ በወሰደው እስከወዲያኛው ተሰናብቷል ማለት ነው። ሰላም ይቅደም። ሀገራችንም እጅ ለእጅ ተያይዘን እናልማ። ከጦርነት የሚያመጣው ትርፍ የለም። ለዚህ ደግሞ የመንግስትን የሰላም ጥሪ የተቀበሉ አሉ። በደቡብ ጎንደር ዞን ሊቦ ከምከም ተብሎ በሚታወቀው ወረዳ እንግዲህ ሰብሰብ በማለት የመንግስትን የሰላም ጥሪ ተቀብለው በዛሬው እለት ገብቷል ማለት ነው። ጥቅምት 14 2018 ዓ ም መንግስት ያቀረበላቸው የሰላም ጥሪ ተቀብለው ገብተዋል። ሲገቡም ደማቅ አቀባበል ተደርጎላቸውም በሀገራችን ባህልና ወግ መሰረት የሃይማኖት አባቶች የሀገር ሽማግሌዎች፣ እንዲሁም ከፍተኛ አመራሮች በተገኙበት አቀባበል ተደርጎላቸውም ማለት ነው። ይህ አቀባበል እንግዲህ አንድምታው ምንድን ነው? መንግስት ለሰላም ያለውን ክፍትና ከፍተኛ የሚያመላክት ነው። በሮች ክፍት ማድረጉ እና ለሰላም ደግሞ ቅድሚያ ሰጠው መስራቱን በእጅጉ የሚያመላክት ነው። በዚህም በተመሳሳይ መልኩ የሸኔ ታጣቂች መንግስት ያቀረበለችን የሰላም ጥሪ ተቀብሎ ገብተዋል። ስድስት የሚሆኑ የሸኔ ታጣቂ አባላት መንግስት ያቀረበለችን የሰላም ጥሪ ተቀብሎ ሲገቡ ስድስት ተተኳሽ ክላሽ እንደያዙ ክላሽ ማለት ነው። እንዲሁም ደግሞ 209 ተተኳሽ ጥይት እንደያዙ እንዲሁም የእጅ ቦምብ እና ተለያየ ቁሳቁስ የሚጠቀምባቸውን ነፍሰ ወከፍ መሳሪያዎችን ማለት ነው ገቢ አድርገዋል። በሁለቱም ወገን እንግዲህ መንግስት የሰላም ጥሪ ተቀብለው ገብቷል። እጅግ ደስ የሚልና ሊበረታታ የሚገባ ጉዳይ ነው። በደቡብ ጎንደር ዞን እንዲሁም በሸኔ ታጣቂ በሁለቱም ወገኖች እንግዲህ መንግስት ያቀረብላቸው የሰላም ጥሪ ተቀብለው ሲገቡ እስከነ ሙሉ ትጥቃቸው ሲጠቀሙበት የነበረው ቁሳቁስ ለሀገር ሽማግሌዎች፣ የሃይማኖት አባቶችና ከፍተኛ አመራሮች በተገኙበት አስረክበዋን እናመሰግናለን። ሀገራችን ለማልማት ሰላም ያስፈልጋል። ለሰላም ደግሞ እናንተ ታጥቃችሁ የምትንቀሳቀሱ ወንድሞቻችን በሁለቱም ወገን በሸኔን በፋኖም ያላችሁ የመንግስት የሰላም ጥሪ ስለተቀበላችሁ ልናመሰግን ይገባል። በጦርነት ያተረፈ ሀገር ማንም የለም። በጦርነት ያደገ ሀገር የትም የለም። የፖለቲካ ሽፋን ሰጠን ሰበብ ፈጥረን የምናደርገው ትግል አያዛልቅም። ሰላም ይቅደም። ለሀገራቸው የሚያስፈልገው የሚመጥነው ሰላም ብቻ ነው። መንግስት ቢያጠፋን በሰለጠነ መንገድ ብንጠይቅ የሚያዋጣን የሚበጅን ይህ ብቻ ነው። ሌላኛው ጉዳይ በዛሬው እለት ባህርዳር ደምቃለች፣ እንግዶቿን ተቀብላለች። የአፍሪካ አጠቃላይ መሪዎች ተገኝተዋን በባህር ዳር ማለት ነው ስለዚህ ፋኖ ባህር ዳር ተቆጣጠር የሚለው ከእውነት እየራቀም ሆኖ አንዱ አመላካች ጉዳይ ነው 11ኛው የጣና ፎረም በዛሬው ዕለት በጥቅምት 14 ሁለተኛ ወር 2018 ዓ ም እየተካሄደ ይገኛል በዚህም ባህር ዳር ደመቅ ደሞቅ ብላለች ማለት ነው እንግዶቿን ተቀብላ እያስተናገረች ትገኛለች የፋኖ እሱን ጉዳይ አንዳንድም የሚያስቅ አልዋልታ ወሬ ከሚነዘው በላይ አንዱ አመላካች መሆኑኑ የአፍሪካ መሪዎች የተገኙበት እንዲሁም እንግዶቿን ተቀብላ እያስተናገደች የምትገኝበት ባህርዳር በዚህ አንዱ የሚያመላክተው ምን ያህል ሰላሙን እያረጋገጠ ከተማ እንደመጣ አንዱ አመላካች ጉዳይ መሆኑን ለማጠቋም ያክል ነው። ሌላኛው በጣም ከሚገርመው ሁኔታ መንግስትን በትኩረት እንደሚሰጠው ተስፋ እናደርጋለን። ወንጀሩ ወንድም ዳዊት ገብረ እግዚአብሔርን ደላላ አማካኝነት እንግዲህ የሞንጆር ወንድማት ዳዊት ገብረ እግዚአብሔር ተብሎ የሚታወቀው የጦር መሳሪያ ንግድ ላይ እንድትሰማሩ የሚያመላክት ጉዳይ ነው። በሱ ደላላነት አማካኝነት ከኢራን እና ከቤላሩስ የጦር መሳሪያዎችን የጫኑ አንቴኖቭ በኤርትራ ሲመላለሱ እንደታዩ እንደዋሉ መረጃዎች እየወጣ ይገኛል ማለት ነው። ስለዚህ የጦር መሳሪያ ንግድ ላይ የተጧጧፈው ከኤርትራ ይራገፋን ቀጥታ በፋኖ በሸኔና በህዋት አማካይነት ወደ ሀገራችን እየገባ የሀገራችን ሰላም ይነሳሉ። ይህ ለአንዴና ለመጨረሻ ክንፉን መሰበር አለበት። ለዚህ ደግሞ ዋነኛዋ ወደ ሆነ እያገለገለች የምትገኙ ኤርትራ ነች። ከሶርሱ መንግስት እርምጃ መውሰድ እንዳለበት በእኔ እምነት አንዱ አመላካች ጉዳይ ነው። ዋና ውስጣችን ያለውን ባንዳና ተላላኪውን ለመስፈር ዋነኛ ክንፍ የሆነችውን ኤርትራ በሻዕቢያ አማካኝነት የኤርትራን ህዝብንም የሀገራችን ህዝብንም እያተራመሰ የሚገኘው ይህ አምባገነን ሻዕቢያዊ እሱን ማስወገድ እንዳለበት መንግስት እንግዲህ በጽኖት ሰጦ እየሰራ ይገኛል። ሁላችንም በአንድነት መቆም እንዳለብን አምናለሁኝ። እዚህ ጋር በዛሬው ዕለት አንድ የወጣ መረጃ አለ። እሱም ደግሞ የሰላም ሚኒስትር ዴኤታ የነበሩት ታዬ ደንዳ ፍርድ ቤት እንደቀረበ መረጃ ያንሸራሸሩት እየተመለከቱ ነበረ። ዋነኛው ጉዳያችን የእሱ ፍርድ ቤት መቅረብ አለመቅረብ ሳይሆን የሰራው በጋድ በሶሻል ሚዲያ የሀገርን ሰላም የሚያናጋ አንድ የሰላም ሚስት ዴታ ሆኖ ከተቀመጠ ከፍተኛ ኃላፊነት ከተሰጠው ሰው በዛን ልክ የወረደ ንግግር መናገሩ እጅግ አሳፋሪ ሰው ነው። ይህ ሰው በጣም ነው። በአማራና በኦሮሞ መካከል እንዲሁም ባለው አሁን የመንግስት ስርዓት ላይ የህዝቡ ወደ አመፅነት የሚያነሳሳ ማንኛውም ንግግር በህግ ያስጠይቃል። እሱ ደግሞ ይህን በጋድ በግልጽ የሰራው ጉዳይ ተመልክተናል። ቪዲዮችንም አይተናል። ይህ ሰው ብዙዎቻቸው ፖለቲካ ሽፋን ሰጣት እየሰሩት ይገኛል። ነገር ግን ማንኛውም ጥፋተኛ ቢሆን የህዝብን ሰላም የሚያናጋና አመፅ የሚያስነሰካው በህግ ተጠያቂ ነ። ጥያቄ ትክክል ሊሆን ይችላል። ግን የህዝብን ሰላምና አመፅ የሚያስነሳ ከሆነ ግን ተጠያቂ ነው። ይህን ደግሞ በግልጽ የሰራ ታየ ደንዳ ተመልክተናል። ስለዚህ ለምንድነው ተጠያቂ ማይሆነው? በእጅጉን ተጠያቂና ተጠያቂ ይሆናል። በሱ ምክንያት ስንት አመፅ ቢነሳ ስንት ሰው የንጹሃን ሰዎች ህይወት እንደሚያልፍ ይህ ግልጽ አመላካች ጉዳይ ነው። ለአብነት ያህል ትልቅ አስተማሪ ከሆኑ ጀዋርም ታፈኑኝ፣ ተያዝኩኝ ምናም ብሎ አንዴ ስንት ወጣትን ያስበላ ይህም ተመሳሳይ መልኩ ነው ይህን ድርጊት የፈጸመ ስለዚህ በህግ የመጠየቁ ጉዳይ ተገቢ እና ተገቢ ነው ማለት ፈልጋለሁ። ስለዚህ ውድ ቻለ ቤተሰብ ተከታቸሁ በዛሬው እጅግ ጥሩ አስተማሪ የሆነ ነገር ነው። ወንድሞቻችን በሁለቱም በፋኖ በሸኔም ታጣቂ ያለው የመንግስትን ሰላም ጥሪ ተቀብለው ገብተዋል። ይህ ደግሞ ተጠናክሮ መቀጠል እንዳለበት እና በተለያየ አቅጣጫ ታጥቃችሁም ትንቀሳቀሱ ወንድሞቻችን ለሰላም ቅድሚያ እንስጣ። ከጦርነት የምናተርፈው ትርፍ የለም። ሰላም ለሀገራችን ይቅደም፣ ዘረኝነት ይውደም። ለማንም ወገንተኛ አንሆን በዚህ በሰለጠነ በ21ኛው ክፍለ ዘመን ወደ ኋላ ተመልሰን የሀገራችን ኢኮኖሚ ማህበራዊና ሶሻላዊ ቀውስ ውስጥ ከመክተት ሌላ የምናመጠው ለውጥ አይኖርም ማለት ነው። በሌላ ቪዲዮ ተመልሰን እስክንገናኝ ውድ የቻናል ቤተሰብ ተከታታዮች ላይክ በማድረግ ተጠብቁን ዘንድ በአክብሮት እንጠይቃለን። አዲስ የሆናችሁ ሰብስክራይብ ብታደርጉ መልካም ነው እንላለን። መልካም ቆይታ እንዲሆንላችሁ ከወዲሁ ተመኘው።